እናማና ሸመላወይ ሚን እዚህ አውላላ ሜዳ ላይ እየተፈነፈናችኋት ትቀመጡ አላልኩም? ያችን ስስር የት ገብታለች ደግሞ? አንች ማንሻችንሸና ነው እንዲሁ ናችኋት ትቀመጡ እያልኩኝ

እንጂ ጃኖ፣ እንዲሁም ባይሆን አትልበሱ። ባይሆን ያቺን አትምሰል፣ ያች ሞጭልፊት የምትባል የባ እቺ። አይ ሻምበል እንዴ! ተዚህ ሁሉ ደስታ ነፍጎኝ ሊውል ደግሞ እንኳን ከነቸርኩት፣ እንኳንም ደፋውት ደፋ ያርገውና

እናንተ እንዲሁ ግን የት አባቱ ልህድለት? እንዲሁ የት ልህድ? እንዲሁ ተወለጀ የታደግኩበት መንደር የት ልህድ? ዋ የት አባቱ እንኳን ተቤቴ እዚያ እስር ቤት አላልኩ ደስ አላለ።

ን ለካ ሞት እንዴት ነው? በድንገት ነው። እንዲ ም የወረደብህ ዋኒ የምናውቄው ብቻ ተሆነ ሰው ጋር የተነጋገርኩ መሰለኝ። ጀመሪያ እንደነጭ ነገር ዝም ብሎ ተሰማኝ። ወረደና ምንጅሬ አለና እዚያ ላይ የሚል ሁሉ አሞራ ይመስለኛል። ሰማይ መላክም ይመስለኛል።

እንግዲህ ሞላለሁ። ቤቴ ሞላ።

አምስት ቆል የብቻ መጥቶ ሲከበኝ ያስታውሳል። ሲያነጋግር አራ እሱ እሺ ማሪ ማሪ ታይ ወይ ተግዚያር እየተባባልኩ ብኖር እንዴው ምን ቸገር? ፍየል ቢወስድ ዶሮ ተከው እንዴው የምንቆላሉም ቀቤውም ምንም ምንም የጎደለብኝ ነገር የለም።

እሮ እሮ በዓመት በዓል የምድብ እንደ እኔም የለ። ደህና ፎክሬ ደህና ጨፍሬ እኔ እኮ ምን አለበት? ተንኮን እንደገና እንድትበቀለው የሚያደርገኝ ለምን እንደሆነ አላውቅለትም። የሰውዬ ብቻውን ነው እንዴ? የተሰረቀ አገር አይደል ያመስኩኝ ምንድን ነው? ሌላው ዝም ባለበት እሱ እየመጣ የሚነኳኩሰኝ ምንድን ነው? አሁን እንደው እንደው ይ- አሁን ዛሬ እንደው ሰስቸለት ነው እንጂ እንደው

ስንት ዘመቻ መሃል ገብቼ ስንት ሰዓት መሀል ገብቼ ራሴን ስቼ ያልተገኘሁ ሰው ራሴን ልስጥ። አሁን እንደሆነ እንኳን አልሞቱ እንጂ አሁን አሸንፏል። ነው እኮ ሰው አይነት እኮ እያዘንኩ እኮ ነው ያለ ሰው አስቀረኝ።

ምን ናወራ ነበር? ከፍተኛው ምስክር ትሰጣላችሁ እናንተ ምናምን። ከፍተኛው ፍርድ ከፍተኛው ፍርድ ቤት ከፍተኛ መቀመቅ ነው። ለዘላለም አትወጣም አሉ። ነው ብት ይባሉ እንዴ ተልተሉና አንዱ

እሱም ብቻው እኔም ብቻዬን ብዬ ነው እንጂ ወንድ ጠፍቶ መሰለው። ካልሆነ እኮ እንደለመድኩት ሰርቆ ማምጣት ማምጣ አመት በድሜ አውልኝ ብቻዬን እንዲህ ድፍት ብዬ ሙሉ ለፍቼ ደግሞ ባጠራቀምኩት ነገር

ሰባት ባል ብቻ ለከ እንደዚህ ነው። አየሁ ብቻ አመት አንተም እዚያ

መንደር እኔም እዚህ ብቻዬን፣ አብረን ብንሆን ብያ ነው እንጂ። እንዲያው ተነጋግረን፣ ና ና ና፣ ግባ እንጂ

አጥቤ እኮ በቃ መጨመር ነው። እኔ እኮ የሴት ጉዳይ ሆኖ ነው። አላርዴው ነገር ሆኖ ቢ ምንድነው? ምንድን ተሰራ

ወደ ደግ ነው እኮ የእኔ አለ። ሰገድዬ ሰገድዬ እንደዚህ ሆንኩልሽ። ይኸው ምን ያህል እኔ እኮ ምን ያህል ምን ተፈጠሪያ ምን ይፈጠራል? እኔ ህዝብ ብለህ ሰለስብ እኔ ሻምብል እንትን ስልህ አርባ አጋርን ቆሎ ጠበቀኝ ፊት ለፊት አርባ አጋርን መሰለኝ። እንደዚህ ነው ቆሌ ነው፣ ግን ሦስት ቆሌ ሳያምስት ቆሌ ይሁን ብቻ ግን መሀል ሜዳ ላይ

ሲወርድ እንደ መልአከ እግዚአብሔር ነጭ ጭለው ሲወርድብኝ እንደሆነ በቃ ምን ምን እርሷ እኔማ ቅሻት አይልም ብልም ግን ቅሻት ነው ልክ